ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እና ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ትኩረት ከተነፈጉበት የአውሮፓ ጉዟቸው በኋላ ለትልቁ ባለሀብት ቢል ጌትስ የክብር ኒሻን ሸልመዋል። እንዲያም ሆኖ ይህም ትኩረት የሳበላቸው አልሆነም። ከዚህ ጋር በተያያዘም ሰፋ ያለ መረጃ ተዘጋጅቷል። አቶ ጌታቸው ረዳ ወደ ሱዳን ተጉዘዋል። የደህንነት ሹሙ ደግሞ የአብይን ደብዳቤ ለጀነራሉ አቀብሏል። እንመለከተዋለን። በአቶ ታዬ ደንደዓ ላይ አገዛዙ አቅርቧቸው እንዲቋረጡ ተደርጎ የነበሩት ክሶች እንደገና እንዲቀጥሉ መታዘዙ ተነገረም። እነዚህ እንደገና ወደ ክርክር ይምጡ የተባሉት ክሶች ፋኖና ሸኔን ይደግፋሉ የሚል ይዘት ያላቸው ናቸው። ተጨማሪውን ይዘናል። ይህ በእንዲህ እንዳለ አቶ ታዬ ደንደዓ በፖሊስ ተይዘው መወሰዳቸው ተነገረም። ፖለቲከኛውን የፌደራል ፖሊስ አባላት ከመኖሪያ ቤታቸው እንደወሰዷቸውም የኢትዮ ፎረም ምንጮች ገልጸዋል። እንመለከተዋለን። ፖለቲካና መንፈሳዊነት ሊለዩ ይገባል ሲሉ ፓትርያርክ አቡነ ማትያስ አሳሰቡ። ሰላም እንደ ሰማይ ርቆ ይገኛል ሲሉም ገልጿል። ስለነ አቡነ ሳዊሮስ ሹመትም ተናግረዋል። ሌላኛው መረጃችን ነው። ባለስልጣኑ ከኃላፊነት እለቃለሁ አሉ። መመሪያ ቢሰጥም የሚተገብር የበታች ኃላፊ የለም ሲሉም ገልጿል። ዝርዝሩ ተዘጋጅቷል። ዩክሬን በሩሲያ የጦር ጀቶች ላይ የፈጸመችው ጥቃት የዓለም መነጋገሪያ ሆኗል። ፕሬዚደንት ቭላዲሚር ፑቲንን 7 ቢሊዮን ዶላር የተገመተ ኪሳራ ያደረሰባቸው ጥቃትም ተብሏል። ጀርመንና ብሪታንያም ስለ ጦር ዝግጅታቸው አሳውቀዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ትኩረት ከተነፈጉበት የአውሮፓ ጉዟቸው በኋላ ለትልቁ ባለሀብት ቢል ጌትስ የክብር ኒሻን ሸልመዋል። እንዲያም ሆኖ ይህም ትኩረት የሳበላቸው አልሆነም። ጠቅላይ ሚኒስትሩ በአውሮፓ በሰባት ሀገራት ሊያደርጉት ያቀዱትን ጉብኝት በሰባት ቀናት ውስጥ በሁለት ሀገራት መሪዎች ብቻ የተገደበም ትኩረትም ያጡበት ሆኖ የተመለሱበት ነው። ከዛ መልስ እውቁን ባለሀብት ቢል ጌትስን በቤተ መንግስት ጠርተው የኢትዮጵያን ታላቁን የክብር ኒሻን መሸለማቸውን ትናንት አሳውቋል።

እኒህ እውቅ ባለ ሀብት ክንውኖች ዓለም የመገናኛ ብዙሀን ሽፋንን በማግኘት የሚታወቁ ቢሆንም ይህ የጠቅላይ ሚኒስትሩ ድርጊት ግን ትኩረት የተሰጠው አልሆነም። በኢትዮጵያ መሪዎች ዘንድ የውስጥ ተጽዕኖዎች ሲበረቱ በህዝባቸው ላይ ያደረሱት በደልም ያለም መገለጫ ሲሆን እንዲህ ያሉ ግለሰቦችን እየጠሩ መሸለምን መንግስቱ ኃይለማርያምን በስልጣናቸው የማብቂያ ዘመናት አካባቢ አድርገውት ነበር። ኔልሰን ማንዴላን በተመሳሳይ በመሸለም ጠቅላይ ሚኒስትር አብይ አህመድና ቢል ጌትስ በቅርቡ ወደ ኢትዮጵያ ያደረጓቸው ጉዞዎች መነጋገሪያ ሆኖ መቆየታቸው የሚታወቅ ነው። በኢትዮጵያ እያለፈው ሁሉ ጨለማ ነው፣ ታሪክም ሆነ መልካም ነገር በእኔ ዘመን የተጀመረ ነው ለማለት የሚሞክሩት የብልጽግናው መሪ ባለፈው አመት ማገባደጃ ላይም ቢል ጌትስን ከ2010 ዓ ም በኋላ ለሁለተኛ ጊዜ እንኳን በደህና ወደ ኢትዮጵያ መጡ በሚል መግለጫ አውጥተው ስልጣን ከያዙበት ጊዜ ጀምሮ የሚቆጥሩትን ካሌንደር መግለጻቸው በርካቶችን አስገርሞ ተቃውሞም ነበር። በወቅቱ ጠቅላይ ሚኒስትሩ ቢል ጌትስ ወደ ኢትዮጵያ መጥተው የሚያውቁት በእኔ ዘመን ብቻ ነው በዚህም እኔ ስልጣን ከያዝኩ በኋላ ሁለት ጊዜ መጥተዋል ለማለት ይፈልጉ እንጂም ባለሀብቱ ከአብይ አህመድ ወደ ስልጣን መምጣት በፊትም ቢያንስ አምስት ጊዜ አዲስ አበባ ተገኝተው ላበረከቷቸው አስተዋጽኦዎችን በኢህአዴግ ዘመን ባቶ ኃይለ ማርያም ደሳሌ ጊዜም የክብር ዶክትሬት ከአዲስ አበባ ዩኒቨርሲቲ ተበርክቶላቸዋል። የክብር ዶክትሬት ዲግሪውን የሰጡት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለቢል ጌትስ፣ ይህ ዕውቅና የተሰጠው በሀብታቸው አሊያም በቢዝነስ ስራቸው ስኬታማነት ሳይሆን በበጎ አድራጎት ተግባራቸው እንደሆነ ገልጿል። ኢትዮጵያ በእውነት መንገዶችን እያሳየች ያለች ሀገር ናት። ከእሷ ለሀገሩ የሚጠቅሙ ምርጥ ተሞክሮችን እናገኛለን። ሁሉም የአፍሪካ ሀገራት ከዚህ ከተማሩ ፈጣንና ጥሩ እድገት ሊያስመዘግቡ ይችላሉ። የብልጽግናው መንግስት ስልጣን ከመያዙ አስቀድሞ በኢትዮጵያ ውስጥ 150 ፕሮጀክቶች የነበሯቸው ቢል ጌትስ በሀገሪቱ በተለይም በግብርናና በጤና ዘርፍ አብዝተው በመስራትም ይታወቃሉ። ባለሀብቱ ለመጀመሪያ ጊዜ ወደ ኢትዮጵያ ያቀኑትን በ1994 ሲሆን በወቅቱ ቲቪና ኤች አይ ቪ ለመከላከል የሚያስችል ድጋፍ አድርገው መመለሳቸውን በኢትዮጵያ ሚሊኒየም ወቅትም ተጉዘው ሀገሪቱ በጤናና በልማት ዘርፎች እያደረገችው ነው ያሉትን ልማት ለማገዝ የሚሆን ተግባር መፈጸማቸው በ2003 ዓመተ ምሕረትን በግብርናና ጤና ተግባራት ላይ ስለሚፈጽሙት ተግባር በአዲስ አበባ ከአቶ መለስ ዜናዊ ጋር መነጋገራቸውን በሁለት ስድስት ዓመተ ምሕረት አዲስ የግብርና አጋርነት የሚባለውን ፕሮግራማቸውን አዲስ አበባ ላይ ማስተዋወቃቸውን የተለያዩ የመገናኛ ብዙሀን መዘገባቸው የሚታወቅ ነው። ጠቅላይ ሚኒስትር አብይ የጨለማው ዘመን በሚሉት ጊዜ እንዲህ ያለ ሚና የነበራቸውን ሰው ከሚከተሉት እምነት ጋር ጭምር እያያያዙ እየጠሩ ስለ ስንዴ የመትረፍረፍ እንዲመሰክሩላቸው ሲያበረታቱ የከረሙ ሲሆን አሁን ደግሞ ወደ ኒሻን መሸለም አሳድገውታል። አቶ ጌታቸው ረዳ ወደ ሱዳን ተጉዟል። የደህንነት ሹሙ ደግሞ የአብይን ደብዳቤ ለጀነራሉ አቀብሏል። የብልጽግናው መሪ አብይ አህመድ የተባበሩት አረብ ኤምሬቶች ኃይል ለሚባልለት የፈጥኖ ደራሽ ኃይሉ ድጋፍ እንዳላቸው የሚታወቅ ቢሆንም ከወራት በፊት ግን ጀነራል አብዱል ፈታህ አልብሮሃንን ሊያገኙ ችግ ጭምር አስጭነው ወደ ፖርት ሱዳን ማቅናታቸው የሚታወቅ ነው። በሱዳን በአሁኑ ጦርነት ሳቢያ በሰቆቃ እያሳለፉ የሚገኙ ኢትዮጵያውያን አሊያም ደግሞ በትግራዊ ጦርነት የተፈናቀሉ በአስር ሺዎች የሚቆጠሩ የትግራይ ተወላጆች አጀንዳን ሳይሆን በአመዛኙ ታጣቂዎችን አታስታጥቅብኝ የሚለው ቀሳቸውን ለጀነራሉ አቅርበውም ነበር። ጠቅላይ ሚኒስትሩ የተመለሱት አሁን በሱዳን ስለሚገኙ የትግራይ ተወላጅ ተፈናቃዮች ደጋግመው በመናገር የሚታወቁት የወቅቱ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወደ ሱዳን ተጉዟል። በእርግጥስ ይህ ጉዟቸው ላለፉት ወራት በእሳት ቃጠሎ ሕይወታቸው እየጠፋም በጦርነቱ ችግራቸው እየከፋም በመጪው ክረምት ወቅት ደግሞ ይበልጥ እየሰፋ የሚሄድባቸው ስደተኞችን ጉዳይ አጀንዳ ያደርጋሉ የሚለው ግን የሚጠበቅ ይሆናል። የብልጽግናው ፕሬዚደንት ግን እነዚህ ኢትዮጵያን ተፈናቃዮችን በተመለከተ እነሱን የመመለስ ጉዳይ የቁርሳችን ያክል ቀላል ናት ያሉት ከአራት ዓመታት በፊት መሆኑን ልብ ይሏል። ሰላሳ ሺህ ገደማ ሰዎች ተሰደዋል የሚል ነው። የተከበረው ምክር ቤት እንደሚያውቀው ይህ ለውጥ የለውጥ ሂደት በሚሊየን ሰዎች ተፈናቅለው መልሷል። ሰላሳ ሺህ ለኛ ለእኛ ቁርስ ናት። ልምድ ልምድ አለን በሶማሌ ልምድ አለን፣ በጌዲዮ ልምድ አለን እንዳለን በሁሉ ቦታ ተፈናቅሎ አቋቁመናል። በሳምንት እናቋቁማለን። ዩኤንም የሱዳን መንግስትም፣ ስደተኛ የሚል ኃይልም በራችን ክፍት ነው። ተባብረን ቦታቸው መልሳቸው፣ ዜጎቻችን ናቸው ወንጀል እስካልሰሩ ድረስ። ግን አንችግር ችግር አለ። ሴቶች የሉም፣ ህፃናት የሉም፣ ወጣት ብቻ ነው ስደተኛ የተባለው። የሆኖ ሆኖ ከአቶ ጌታቸው ረዳ ጋር ወደ ሱዳን ያመሩት የደህንነት ሹሙ ሬድዋን ሁሴን ናቸው። ሬድዋን የጠቅላይ ሚኒስትሩን መልእክት ለጀነራል አብዱል ፈታል ብርሃን አቀረቡ ሲሉም ገልጿል። 15 ሚሊዮን ዶላር እርዳታን ለሱዳን አቀረቡ የሚል ንግግርን ከ15 ሚሊዮን በላይ የዕለት ጉርስ ጠባቂ ሕዝብን ይዘው ሲናገሩ የነበሩት አብይ አህመድ መልእክት ምን እንደሆነ ግልጽ ባይሆንም ለሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ድጋፋችን ይቀጥላል የሚለው እንደሚገኝበት ግን ሬድዋን ጽፏል። አዲስ አበባ ይልቅ አስመራ የሚቀናቸው ጀነራል አልብሩሃን የሰጡት ምላሽ ግን አልተካተተም። በአቶ ታዬ ደንደዓ ላይ አገዛዙ አቅርቧቸው እንዲቋረጡ ተደርጎ የነበሩት ክሶች እንደገና እንዲቀጥሉ መታዘዙ ተነገርም። እነዚህ እንደገና ወደ ክርክር ይምጡ የተባሉት ክሶች ፋኖና ሸኔን ይደግፋሉ የሚል ይዘት ያላቸው ናቸው። የቀድሞ የሰላም ሚኒስትር ዴታ ከቀረቡባቸው ሶስት ክሶች መካከል ባሳለፍነው ሐምሌ ሰላሳ 30 በፍርድ ቤት ችሎት በአንደኛና በሁለተኛ ክስ ነፃ የተባሉ ሲሆን የጦሩ መሳሪያ ወንጀሎችን በተመለከተ የቀረበባቸውን ሶስተኛው ክስ ተለቀው እንዲከላከሉ ብይን መሰጠቱ የሚታወስ ነው። አቶ ታዬ ይህንን ክስ ለመከላከል ጠቅላይ ሚኒስትር አብይ አህመድና ና ወይዘሮ አዳነች አበቤን ጨምሮም ፍርድ ቤት እንዲገኙ በተደጋጋሚ ጠይቀው ፍርድ ቤቱም ተደጋጋሚ ጥሪ አድርጎ አንገኝም በሚል እስካሁን አልቀረቡም። በዚህም በሰኔወር 2010 ዓ ም የኦህዴድ ባለስልጣናት በተገኙበት አጭር ስብሰባ ላይ ሸኔና ውያኔ ከሁላችንም በላይ ታዬን መግደል ስለሚፈልጉ ልዩ ጥበቃ ያስፈልጓል የሚል ትዕዛዝ በባለስልጣናቱ ተሰጥቶ ሰባት ጠባቂ ጥያቄዎቻቸውም እንዲመደብላቸው ተደርጎ ይህንን ያዳመጡት ከንቲባ ይመሰክራሉ በሚል አቶ ታዬ እንደጠሯቸው፣ እንደዚሁም ጠቅላይ ሚኒስትሩም የጠባቂዎችን መነሳት ተከትሎ እኔ አልገድልህም ስለሌላው ግን አይመለከተኝም በሚል እንደመለሱላቸው ለፍርድ ቤቱ አቶ ታዬ ደንደዓ መናገራቸውን መዘገባችንም የሚዘነጋ አይሆንም። ዛሬ የተሰማው መረጃ ደግሞም ከአንድ ዓመት በፊት ከሰላም ሚኒስትር ድኤታነት የተነሱትና በአገዛዙ በቁጥጥር ስር ውለው በሶስት ክሶች ተከሰው ሁለት ክሶቻቸው ተቋርጦ የነበሩት አቶ ታዬ ደንደዓ ክሶቻቸው እንዲቀጥሉ መታዘዙን የሚገልጽ ነው። በአቶ ታዬ ደንደዓ ላይ ነጻ የተባሉበት ሁለት ክሶች ከጠላት ጋር በመተባበርና ጸረ በሰላም ሰላም ቡድኖች የሆኑት ሸኔና ፋኑን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርተዋል ከሚሉት ክሶች ጋር የተያያዙ ናቸው። አቶ ታዬ ደንደዓ በህዳር 2016 የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስትና እንዲፈቱ ወስኑም ህዳር 26ም ከእስር መፈታታቸው የሚታወስ ነው። ይሁን እንጂ አቃቤ ህግ አቶ ታዬ ከተመሰረቱባቸው ሁለቱ ክሶች ነጻ መባል የለባቸውን በሚል ይግባይ በማለቱ ጉዳዩ በፌዴራሉ ጠቅላይ ፍርድ ቤት ሲታይ ቆይቷል። በጉዳዩ ላይ ውሳኔ ለመስጠት ዛሬ ቀጠሮ የሰጠው ፍርድ ምክር ቤቱም የአቃቢ ህግን ይግባይ በማጽናት አቶ ታዬ ነጻ በሆኑበት ሁለቱም ክሶች እንዲከላከሉ የሚል ብይን ሰጥቷል። በመሆኑም ክሶቹ ለፌደራሉ ከፍተኛ ፍርድ ቤት እንደሚመለሱና ክርክሩ እንደሚቀጥል ጠበቃቸው ተናግሯል። ከሶስቱ ክሶች መካከል በሁለቱ ነጻ በመባላቸው የተከበረላቸው የዋስትና መብታቸው ይነሳል ወይስ አይነሳም የሚለው በቀጣይ ቀጠሮ የሚታወቅ ይሆናልም ተብሏል። አቶ ታዬ ጠቅላይ ሚኒስትሩን በሰው ደም የሚጫወት አረመኔ በሚል ከገለጹ በኋላ መታሰራቸውም

ይህ በእንዲህ እንዳለ አቶ ታዬ ደንደዓ በፖሊስ ተይዞ መወሰዳቸው ተነገረም። ፖለቲከኛውን የፌደራል ፖሊስ አባላት ከመኖሪያ ቤታቸው እንደወሰዷቸው የኢትዮ ፎረም ምንጮች ገልጿል። አቶ ታዬ ከእስር በዋስ ከተለቀቁ በኋላም በሀገሪቱ የሰላማዊ ዜጎች ሕይወት ላይ የሚደርሱ ግፎችን በመቃወም አቋማቸውን ግልጽ ሲያደርጉ ቆይቷል። የሀገሪቱ ሐኪሞች የቅርብ ጊዜ ጥያቄዎች ምላሽ እንዲሰጣቸውም ድምጽ ሆኗል። ራሱን በኦሮሞ ህዝብ ውስጥ ለመደበቅ በመሞከር የኦሮሞ ህዝብን ለከፋ ሰቆቃ ያጋለጠው አገዛዝ ተግባራትን በተመለከተም የተለያዩ ሀሳቦችን ሲያጋሩ ቆይቷል። ይህንን ተከትሎ በብልጽግናው ሹማምንት የተለያየ ስም ማጥፋት ሲካሄድባቸውም ነበር። የሆነ ሆኖ ዛሬ ደግሞ ከመኖሪያ ቤታቸው በፌደራል ፖሊስ አባላት መወሰዳቸውን ከጠበቆቻቸው አንዱ ለኢትዮ ፎረም ተናግሯል። ይህ ተግባር ዛሬ በፍርድ ቤት በድንገት ይከላከሉ በሚል ውድቅ ተደርገው ከነበሩት ክሶቻቸው ጋር የተያያዘ እንደሆነ የ ጠየቅናቸው ጠበቃቸው አበራ ንጉስ አይደለም፣ ፍርድ ቤቱ በዋስትናቸው ላይ ያደረገው ክርክር የለም፣ እንደ አዲስ የተፈጸመ ነው የሚል እምነት እንዳላቸው ገልጸውልናል። ለጥያቄ እንፈልጋለን በሚል ወደ ቢሮ እንደሚጓዙ ነግረው እንደወሰዷቸው እንጂ እስካሁን ያሉበትን እንደማያውቁም ጠቁመዋል። አቶ ታዬ ደንደዓ በቅርቡ ለምርጫ ቦርድ የብልጽግና ፓርቲ ህገወጥ ድርጊቶችን ጠቅሰው ከፓርቲነት እንዲሰረዝ መጠየቃቸውም የሚዘነጋ አይሆንም። ፖለቲካና መንፈሳዊነት ሊለያዩ ይገባል ሲሉ ፓትርያርክ አቡነ ማትያስ አሳሰቡ። ሰላም እንደ ሰማይ ርቋል ሲሉም ገልጿል። በና አቡነ ሳዊሮስ ሹመት ላይም ተናግሯል። ከቀናት በፊት የተጠናቀቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምልአተ ጉባኤ በርካታ አነጋጋሪ ጉዳዮች የተነሱበት፣ ውሳኔዎቹም የተላለፉበት እንደነበር የሚታወስ ነው። ከሁለት አመት በፊት ቤተክርስቲያኗን ሊያፈርሱ ነው ተብለው የተወገዙት አቡነ ሳዊሮስ በብልጽግናው መንግስት ትእዛዝ የጠቅላይ ቤተክህነቱ ስራ አስኪያጅ እንዲሆኑ ተደረጉ የሚለው ደግሞ ቀዳሚው እንደነበር ይታወቃል። የሆኖ ሆኖ ዛሬ በቅዱስ ሲኖዶስ ምልዓተ ጉባኤ የተመረጡት ጠቅላይ ስራ አስኪያጅ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ አቡነ ዲዮስ ቆሪዎስ የአቀባበል መርሃ ግብር ተደርጎላቸዋል። ፓትርያርክ አቡነ ማትያስም መንፈሳዊነትና ፖለቲካ ለይተን መጓዝ ይኖርብናል የሚል መልእክትን በመድረኩ ላይ አስተላልፏል። ጋሻና ቅል ላይ የቅሉ ይሳላል እንደሚባለው፣ መንፈሳዊነትና ና ፖለቲካ ለይተን መጓዝ ይኖርብናል። ይችን ታላቅ ቤተ ክርስቲያን በእግዚአብሔር መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል። ይህንን በመገንዘብ ቤተ ክርስቲያናችንን በቀና በቅና መንገድ ና በመንፈሳዊነት መምራት ይኖርብናል፣ ሲሉም አብራርተዋል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳዊያንን እግዚአብሔር ሲፈጥረን ንጹህ አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች የሆነነው ያሉት ፓትርያርኩ እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ መፈጸም አለብንም ነው ያሉት። የእግዚአብሔር ቤት በእግዚአብሔራዊ መንገድ መመራት እንደሚኖርባት፣ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም። ይችን ታላቅ ቤተ ክርስቲያን እኛ በእግዚአብሔራዊ መንገድ ሰርተን ካልጠበቅናት ማን ነው የሚጠብቃት? አሁን ሰላም እንደምታዩት ሰላም ሁሉ ነገር ችግር ውስጥ ገብተዋል። ሰላም ሰማይ ተሰቅለዋል። ጥላቻ አይጠቅመንም፣ ጎሰኝነት አይጠቅመንም፣ ዘረኝነት አይጠቅመንም። እኛ መንፈሳዊያን ነን። ፓትሪያርኩ አቡነ ሳዊሮስን ጨምሮ አሁን ለተመረጡት አባቶች እግዚአብሔር አምላክ ጽናትና ብርታትን ይስጥ፣ የአገልግሎት ጊዜያቸውን ጨርሰው የተሰናበቱትንም አምላክ በቸርነቱ ይጠብቅልን የሚል መልእክት ነው ያስተላለፉት። ባለስልጣኑ ከሀላፊነት እለቃለሁ አሉ። መመሪያ ቢሰጥም የሚተገብር የበታች ኃላፊ የለም ሲሉም ገልጿል። የትግራይ ክልል ትራንስፖርት ቢሮ ኃላፊ ታደለ መንግስቱ በተለይም ከወራት በፊት የህወሓት ጽሕፈት ቤት ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር መኪና አልመልስም በማለታቸው ምክንያት ለእስራት መዳረጋቸውን ተከትሎ መነጋገሪያ ነበሩ። ፖሊስ ደግሞ ወይዘሮ ፈትለወርቅ ይጠቀሙበት የነበረ መኪናን አስገድዶ መቀበሉን ተከትሎ ባለስልጣኑ በታሰሩ በሰዓታት ውስጥ መፈታታቸውን በወቅቱ መዘገባችን ይታወሳል። በአቶ ጌታቸው ረዳ ጊዜ የተሾሙት የባይቶ ሆነው ተወካይ አቶ ታደለም ጄኔራል ታደሰም በዚሁ ኃላፊነታቸው እንዲቀጥሉ አድርገዋቸዋል። አሁን ላይ ግን ኃላፊነታቸውን ሊለቁ እንደሚችሉ ጠቁመዋል። እንደ ባለስልጣኑ አገላለጽ ከሆነ እርሳቸው የሚመሩት የትራንስፖርት ቢሮ እንዲተገበሩ የሚያዛቸው የመንግስት መመሪያና አሰራሮች በተደጋጋሚ እየተጣሱ ነው። መቀለን ጨምሮ በሌሎች የክልሉ ከተሞች ያለው የትራንስፖርት አገልግሎትና የነዳጅ ስርጭት በህግና ስርዓት እንዲመራ ከሶስት በላይ ለሆኑ ከንቲባዎችና ምክትሎቻቸው ደጋግመው ደብዳቤ ቢጽፉም ዘርፉ ከመንግስት ህግና ስርዓት ባፈነገጠ መልኩ በደላሎች እንደሚመራ ማረጋገጣቸውንም ይፋ አድርጓል። ኃላፊው ከመንግስታዊ አሰራር በወጣ ስርዓት ሰዓት በደላሎች በመተዳደር ላይ ያለው የትራንስፖርት ዘርፍ እንዲስተካከል የሚመሩት መስሪያ ቤት መመሪያና መግለጫ ቢሰጥም የሚተገበር የበታች ኃላፊ እንደሌለም ነው የሚናገሩት። የተሽከርካሪ ባለቤቶችና ተጠቃሚው ጋጠወጥ በሆነ የአገልግሎት አሰጣጥ ስርዓት እጅግ እንደተማረሩ፣ የትራፊክ የህግ ጥሰትና አደጋዎችም እየተበራከቱ ስለመምጣታቸው ያክላሉ። ቢሮ መመሪያ ያወጣል፣ እንዲተገበር ያስተባብራል፣ ይከታተላል፣ አፈጻጸሙን ይገመግማል። ከዛ በመለስ ግን እታች ወርዶ የኤክስፖርት ስራ ይሰራም የሚሉት ሀላፊው በመቀለ ከተማ ያሉ የስራ ኃላፊ የቢሮን መመሪያና አሰራር ወርቅ በማድረግ ስራው ለስድስት ወራት ያለአቅጣጫ እየመሩት ይገኛሉ በማለትም ክስ አቅርበዋል። ይህ አይነት አካሄድ በክልሉ ያለው የፖለቲካ ብልሽት እንደ አንድ ማሳያ ነው ሲሉ ገልጸው፣ በመንግስት መመሪያና አሰራር አተገባበር የበታች ኃላፊ ከላይ የሚሰጠው እቅድ የማይቀበል ከሆነም የቀረው አማራጭ ከኃላፊነት መልቀቅ ብቻ ነውም ብለዋል። ክሱ የቀረበባቸው ተቋማትና ግለሰቦች የኒህን ባለስልጣን አቤቱታ ተከትሎ እስካሁን የሰ ት ምላሽ የለም። ዩክሬን በሩሲያ ላይ የፈጸመችውና የሸረሪት ድር ዘመቻ ያለችው ጥቃት ዓለምን እያነጋገረ ነው። ብሪታንያና ጀርመንን ጨምሮ የተለያዩ ሀገራት ምላሽ እየሰጡ ናቸው። ዩክሬን በአራት የሩሲያ ወታደራዊ ካምፖች ላይ የሚገኙ አርባ የጦር አውሮፕላኖች ላይ ተከታታይ ከባድ ጥቃቶችን ፈጽማለች። ፕሬዚደንት ቮሎዲሚር ዜሌንስኪ በጥቃቱ 117 ሰው አልባ አውሮፕላኖች ጥቅም ላይ መዋላቸውን አሳውቀው 34 በመቶ የሩሲያ ስትራቴጂክ ክሩዝ ሚሳይል ተሸካሚዎችን መተናል ብለዋል። የዩክሬን ደህንነት ተቋም ጥቃቱን ለመፈጸም ለአንድ አመት ከግማሽ አክል ሲያቀድ መቆየቱንም አሳውቋል። ሩሲያ በአምስት ግዛቶቿ ላይ የሽብር ተግባር ተፈጽሟል ስትል ነው የገለጸችው። ጥቃቱ የተፈጸመው የሩሲያና ዩክሬን ተደራዳሪዎች በቱርክ ኢስታንቡል ከመገናኘታቸው አስቀድሞ ነው። የዩክሬኑ ፕሬዚደንት ዜሌንስኪ በጣም የሚያስደንቀው ነገር በይፋ መናገር የምንችለውም በሩሲያ ግዛት ውስጥ የኛ ኦፕሬሽን ቢሮ ከክልሎቻቸው ባንድ ውስጥ ከሩሲያ ደህንነት ቢሮ አጠገብ ይገኛል ብለዋል። ዜሌንስኪ በጥቃቱ ላይ የተሳተፉ በሙሉ ሩሲያ ምላሽ ከመስጠቷ በፊት በሰላም ወደ ዩክሬን መመለሳቸውን ተናግሯል። የዩክሬኑ የደህንነት ተቋም በሩሲያ ወሳኝ የአየር ኃይል ምድብ ላይ የደረሰው ውድመት ሰባት ቢሊዮን ዶላር የተገመተ ሲሆን ተጨማሪ መረጃ በቅርቡ ይፋ እንደሚደረግም ቃል ገብቷል። የመገናኛ ከፍተኛ ብዙሃን ጥቃት ከደረሰባቸው የሩሲያ የጦር ጀቶች መካከል ስትራቴጂክ ኒውክሌር ቦምብ መሸከም የሚችሉ ቲዩ95፣ ቲዩ22 ኤም3 እንደዚሁም ለቅድመ ማስጠንቀቂያ የሚያገለግለው ኤ58 የተሰኘው አውሮፕላን እንደሚገኙበት ገልጿል። እንደ ዩክሬን የደህንነት መስሪያ ቤት መረጃ ምንጮች ከሆነም መጀመሪያ ሰው አልባ አውሮፕላኖቹ በድብቅ ወደ ሩሲያ ገብቷል። ከዛም በእንጨት ሳጥን ውስጥ ተደርገው በጭነት መኪኖች ወደ አየር ኃይል ሰፈሮቹ እንዲጠጉ መደረጋቸው ተነግሯል። በትክክለኛው ጊዜ ጣሪያዎቹ ወረቀት ተከፍተው ድሮኖቹ የሩሲያ ጀቶችን መደብደብ ጀምሯል። የሩሲያ መከላከያ ሚኒስትር በማህበራዊ ሚዲያ ባሰራጨው ጽሁፍም በሀገሪቱ አምስት ክልሎች በሚገኙ የአየር ማረፊያዎች ላይ ጥቃት ተሰንዝሯል ሲል አረጋግጧል። የምዕራባውያን ሀገራት ከወቅታዊው የሩሲያና የዩክሬን ሁኔታ ጋር በተያያዘ ምላሽ እየሰጡ ናቸው። ዩናይትድ ኪንግደም ከሩሲያ ጋር ሊፈጠር ለሚችለው ቀጥተኛ ግጭት መዘጋጀት አለባት ሲሉ የመከላከያ ሚኒስትሯ ተናግረዋል። የመከላከያ ሚኒስትሩ ለንደን ስምንት ቢሊዮን ዶላር በረጅም ርቀ ሰንሰለት የሚሳይል ምርት ላይ እንደምትሳተፍም ይፋ አድርጓል። ዛሬ የወጣው የብሪታኒያ መንግስት ስትራቴጂክ የመከላከያ ግምገማ ሪፖርት ሩሲያና ቻይና በእንግሊዝ ላይ ትልቅ ስጋት እንደሆኑ አድርጎ አስቀምጧል። ምን የተባለው የጀርመን መከላከያ ዋና አዛዥ ደግሞ የምዕራብ ዓለም በሚቀጥሉት አራት ዓመታት ውስጥ ከሩሲያ በኔቶ አባል አገራት ላይ ሊሰነዘር ለሚችለው ጥቃት መዘጋጀት አለባቸው ሲሉ ገልጿል። ጄኔራል ካስተር ብሬር ከቢቢሲ ጋር ባደረጉት ቆይታ እንደተናገሩት ከሆነም ሩሲያ በዓመት በመቶዎች የሚቆጠሩ ታንኮችን እያመረተች ሲሆን ከነዚህ ውስጥ አብዛኞቹ በኔቶ ባልቲክ ግዛት አባላት ላይ በ2029 ወይንም ከዛ ቀደም ብሎ ጥቃት ላይ ሊውሉ ይችላሉ ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበርም። አበቃን፣ ቸር ያሰማን።